በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተመራ ልዑክ ከቬትናም ጋር በጋራ መስራት በሚያስችሉ የተለያዩ ርዕሰ ጉዳዮች ላይ ውይይት ማድረጋቸውም ተጠቁሟል። የጠቅላይ ሚኒስትሩን የቬትናም ቆይታ አስመልክቶ ማብራሪያ የሰጡት የግብርና ሚኒስትሩ ዶክተር ግርማ መንቴ ቬትናም መካከለኛ ገቢ ወዳላቸው ሀገራት በመግባት በአጭር ጊዜ ውስጥም ፍጥነት ያለው እድገት ማስመዝገቧን አንስተዋል። በተለይም የምግብ ዋስትናን ለማረጋገጥ ውጤታማ ተግባር መከወኗን በመጠቆም በቡናና የሩዝ ምርት ላይ የሰራችው ስራ ደግሞ ለኢትዮጵያም ተሞክሮ የሚሆን ነው ብለዋል። ቡና፣ ሩዝ፣ አትክልትና ፍራፍሬ ከግብርናው አንጻር ይህንን ይዛሉ። የምግብ ዋስትናን ከማረጋገጥና ሩዝን በተለይ ወደ ኤክስፖርትም ከመውሰድ አንጻር ትልቅ ስራ ነው የተሰራው። ወደ ሰባት ሚሊዮን ሄክታር መሬት ላይ ሩዝ ያለማሉ። ወደ 24 ሚሊዮን ቶን ነው ሩዝ የሚያመርቱት። እንደ ኢትዮጵያ እንግዲህ እኛ ባለፉት ሁለት አመታት ወደ 16 ሚሊዮን ሄክታር ላይ ሩዝ ማምረት ጀምረናል። በተለይ በሩዝ ልማት ላይ ክቡር ጠቅላይ ሚኒስትራችንም የጠየቁት በስንዴ የሰራነውን ስራ ሩዝ ላይ ለመድገም እየሰራን ባለንበት ሁኔታ ላይ ከነሱ ልምዶችን ለመውሰድ ነው አንዱ። ተነጋገር ነውና፣ እነሱም በዚህ ፈቃደኝነታቸውን ገልጸዋል። በኢትዮጵያ ምርትን በከፍተኛ ሁኔታ የማምረት አቅሙ ቢኖርም በአሰባሰብ ሂደቱ ላይ ግን ውስንነቶች ስለመኖራቸው ሚኒስትሩ ተናግረዋል። ይሁንና በቬትናም ያለው ልምድ ከዚህ የተለየ በመሆኑ የድህረ ምርት ብክነትን ለመቀነስ የሚያስችል ተሞክሮ የሚወሰድ ስለመሆኑም አብራርተዋል። ከቀበሌ ጀምሮ የኮልድቼን ሎጂስቲክስን በጣም ኔትወርኩን ሰርተውታል። ቀበሌ ላይ ያለው የሚመረተው አትክልትና ፍራፍሬ እንዳይበላሽ ኮልድ ስቶሬጅ ያላቸው ወይራው ሲንጉ ላይ ሰርተዋል። ከዛ ደግሞ በኮልድ ቼን ሎጂስቲክስ መንገድ ላይ እንዳይባክን ይሄ ድህረ ምርት ብክነት የሚለውን ነገር ቀንሰው ፍሬሽ ፍሩት ነው ኤክስፖርት የሚያደረጉት እና እኛ ገና የሆርቲካልቸር ልማቱን ከአበባ በስተቀር ሌሎቹ ትንሽ ኦርጋናይዝ የማድረግና የመሰብሰብ መሰረተ ልማት የመገንባት ስራዎች ስለሚጠይቅ አጠቃላይ ከግብርናው አንጻር በቡና በሩዝ ልማትና በተለይ በአትክልትና ፍራፍሬ ብዙ የምንማራቸው ነገሮች አሉ። ከነሱ ኢትዮጵያ አረንጓዴ ኢኮኖሚ ለመገንባት ጥረት እያደረገች ስለመሆኑ የሚያነሱት የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ቬይትናምም በተመሳሳይ ጎዳና ላይ መሆኗን ተናግረዋል። በመሆኑም ልምዶችን በመለዋወጥ ለውጤታማነቱ በጋራ የሚሰሩበት ውይይት መደረጉንም ተናግረዋል። አረንጓዴ ኢኮኖሚ መገንባት ራዕያችን በጣም ተመሳሳይ ነው። የቬትናም ልምድ በጣም በርካታ እውቀት ያገኘንበት በተለይ ግን በተለይ ግን እኔ ራዕይ ይዞ ለዛ ራዕይ ሰርቶ ማሳካት እንደሚቻል ተጨማሪ ማስረጃ ያየንበት ሀገር ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳሀ ይታገሱ በበኩላቸው የኢንዱስትሪ ዘርፉ በግብርና ላይ የተመሰረተን የኢትዮጵያ ኢኮኖሚ እንዲጋራ ትኩረት ተሰጥቶ እየተሰራ መሆኑን ያነሳሉ። ቬትናም ደግሞ ከአነስተኛ ኢንዱስትሪዎች ወደ ከፍተኛ ማደግ የቻለች በመሆኑ ትልቅ ተሞክሮን ለሀገሪቱ ትሰጣለች ብለዋል። ከቻይና በተጨማሪ አማራጭ የማኑፋክቸሪንግ ሀብ በመሆን ትልቅ እድገት ያስመዘገበች ሀገር ነች። የማኑፋክቸሪንግ ኢንዱስትሪው ከአጠቃላይ የኢኮኖሚው ደረጃ ያለው ድርሻም በጣም ከፍተኛ ነው፣ ወደ 25 በመቶ ይጠጋል። ሶ በርካታ ልምዶችን መቅሰም ይቻላል። በአጭር ጊዜ ውስጥ ኢንዱስትሪላይዝ ለማድረግ ማኑፋክቸሪንግ ኢንዱስትሪ ለማስፋፋት የሄዱበት ርቀት ለእኛ ጥሩ ተሞክሮ የሚሆን ነው። ከቻይና ቀጠላ ቬይትናም ትልቁ ኤሌክትሮኒክስ ኤክስፖርት የምታደርግ ሀገር ሆናለች እና መስፈንጠር እንደሚቻል አሁን እኛ ብዙ ጊዜ ግብርና፣ ከዛ ላይት ማኑፋክቸሪንግ፣ ከዛ ኢንዱስትሪ ወደ ሄቪ አድርገን ወደ ሃይቴክ እንሄዳለን ምንለው አንዳንዴ ዘሎም ወደ ሃይቴክ መግባት እንደሚቻል ቪየትናም ባለፉት 30 ዓመታት ውስጥ ይህንን ማድረግ ስለቻሉ ከዛ ትልቅ ተሞክሮ መውሰድ ይቻላል። በአለም አቀፍ ደረጃ በዘርፉ የሚኖሩ ጂኦፖለቲካዊ አካሄዶችን በመመልከት ተመጣጣኝ እርምጃዎችን በመውሰድ ኢንቨስትመንት መሳብ እንደሚቻልም ከሀገሪቱ መማሪያ ያስፈልጋል ብለዋል። ትልቁ እና ዋነኛው ትምህርት የምንወስደው አለም አቀፍ ሁኔታዎችን አይቶ አዝማሚያዎችን አይቶ ተንትኖ ኢንዱስትሪዎች ወደ ሀገራችን እንዲመጡ የእሴት ሰንሰለቱ የአቅርቦት ሰንሰለቱ ላይ ኢትዮጵያ ምን አስተዋጽኦ ልታደርግ ትችላለች? ፖሊሲዎቻችን ለእነዚህ እንዴት የሚመቹ ማድረግ እንችላለን? ብለን ብዙ የውጭ ቀጥተኛ ኢንቨስትመንት መሳብ እንደሚቻል የቬትናም ተሞክሮ ያሳያል። ኢትዮጵያና ቬትናም በቀጣይ በተለያዩ መስኮች በትብብር በመስራት በጋራ ማደግ የሚችሉበት ተግባር እንደሚከውኑም ተመላክቷል።